ይመርቁበት አሜን፣ አሜን፣ አሜን፣ አሜን። እንበላለን እንግዲህ ይመተንሚንስጌዩ የዛሬ ቪዲዮአችን ደግሞ ማታ ላይ ላይ ሳዋራ ሰምታችኋል። አስር ዶሮ ለአስር እናቶች ገበያ ሄደን ያለውን ፕሮሰስ ሁሉንም ነገር እናያለን። ከእዛ ደግሞ አብረን

ሸክሙ በጣም ዛግ ነው። ያገዘች በደምብ በየ እሱ ነው እየመራ ነው ያለው። ዛሬ ወላ አናደርሱ ሰዎች ጋር ነው አስር ዶሮ እና ለሰዎቹ ልናሳድራቸውን እነ ሰየ ቤት፣ ለምን እኛ ቤት ግቢ የለውም የኛ አፓርትመንት እዚህ እናንተ ጋር እናሳድራችኋለሁ። ታንከ ቢሞት አንድ ዶሮ ቢሞት ማለት ነው። አንድ ዶሮ ወይ በቃ አሁን ፕላን የምናደርግበት ታይም ነው። ቤት እንገባና ፕላን እናደርጋለን። ነገ የት እንደምንሄድ እንደምንሄዱና የሚቀሩ ነገሮች ካሉ የምንጨማምራቸው ለመጨመሪያ ያሰብኳቸው ነገሮች አሉ። ነገ እንጨማምር እና እስኪ ያለውን ነገር ደግሞ ነገ እናያለን። ውስጥ ግን ዩትዮብ ዛሬ ደግሞ ደይት ነው። ትናንትና እቃውን ገዛ ስላልና

አይ ኦሬዲ፣ አምስት አምስት ተደርጎ ነው የተቀመጠው እና ከፍተን በቃ ይሰባበራል እንደዚህ ካሉ እኳን አዎ፣ ናይስ። ዶሮቹን እናውጣቸው። እሺ። ለዓመት በዓል ምን ትላችኋለህ? እንኳን አደረሳችሁ። ሳሩን ለዚህ ዓመት በዓል ምን ትመኛለህ? ለዚህ ዓመት በዓል የምመኘው ሃሩን ለእንደዚህ አይነት ስፒቾች አይሆንም። ኤኒዌይስ እንኳን አደረሳችሁ። እሺ እሺ፣ ድጋሜ ባይዚ ከተም ነገር ያው ሊል አንተ ብቻ ይመቻቹ፣ እንወዳቸዋለን እንኳን ምርቃት፣ ምርቃት መስት ነው ጋይ አሜን፣ አሜን፣ አሜን፣ አሜን፣ አሜን፣ አሜን። ቆንጆ ትዳር ይስጣችሁ ነው። እና ትንሽ እንቆይ እና መሰግናለን። ማዘር ለበሬ ደግሞ ያብቃ። አሜን። እና መልካም በዓል መልካም በዓል። ችግር የለም። አሜን አሜን። እንመጣለን ደግሞ እሺ አሜን አሜን አሜን አሜን። እሺ መልካም በዓል መልካም ትንሣኤ። አዎ ክራውድ ቱ ዝናቡ ቀዝቅዟል። አሁን እንኳን አሪፍ ነው። ዝናቡ ነው ትንሽ ቅድም ያስቸገረው እና ቦታም ለማመቻቸት ነው፣ ሁሉንም ቢዚ ነው ያልወጣነው። ቅድም ስላልቻሉ፣ አምስት ብቻ ስለቻሉ ነው። አሁን ደግሞ ቀሪው እንዳለ ይዘናል። ከዛ እስቲ ሰላም ነው አባቴ፣ እንዴት ነው? ስንት ስንት ነው የሚሸጠው? የአምስት የአምስት ነው። እሺ ጧፍ እንግዛ ነው አይደለ? አምስት አምስት ነው። እሺ አራት ትተኛለህ። ስንት ነው? አራት ነን። በዓል እንዴት ነው? አሪፍ ነው። እዚህ ነው የሚከበረው እ ነገ ስቅለት ነው። በዓልም ደርሷል። እስቲ ያው አርባ ብር ነው ነው። እኛ ደግሞ ሌላም የበዓል ስጦታ አለን ይዘን እንምጣ። ይዘን መጣን። መልካም በዓል አሜን። መልካም በዓል እንበላለን። እንግዲህ መተን አሚን። አሁን ደግሞ እዚህ ጋር ሌላ ሰዎች አይተናል እ እስቲ መጀመሪያ እንትን ነበር የሚሸጡ ነገር ካለ ኤክስቼንጅ ነው የምናደርገው። ሰላም ነው ማዘር። ስንት ስንት ነው? አስር ብር እሺ ስጡን ነው። አንድ እንዴት ነው በዓል? አሪፍ ነው። ቅመስ ቅመስ ያዝ ያዝ ቅመስ ቅመስ ያዝ ያዝ። ቆይ ሌላ የሚጨምሩልኛል በሆነ ነገር እንቀያየር መሰለኝ። ብር የለኝም እና እንቀያየር። ቆይ ጎሽ ጎሽ። ቆሎ ብሉ እንጂ ኖ በሽምብራ፣ በስንት ይቀይሩናል? ለኝ በስንት ይቀይሩናል? ይሄ አይጎዱም፣ ግን አይጎዱም፣ ያዋጡታል፣ ያዋጣል። ቆይ ቅመሱ፣ እየቀመሳችሁ ቅመስ፣ ያዝ፣ ያዝ፣ ያዝ። አሽም በሽምብራ ኤክስቼንጅ እያደረግነው ብር ስለሌለ ይኸው። የባል ስጦታ በጣም ትልቅ ጸሎት ነው የምንፈልገው ምርቅ እንትን

መልካም በዓል እንወዳቸዋለን እንዴ እንቁላል እረሳና ሞት ይርሳኝ ሞት ይርሳኝ ሞት ይርሳኝ እንቁላል እረሳና ማዝዬ ይኸው ያለ እንቁላል ዶሮ አሚን አሚን ይሁን ይርሳማይ ረባ እርሜ ካነሶ ይስታ አሚን አሚን ደስ ብሏቸው ነበረ ማዘር በእውነት አላሰቡት ድንገተኛ ከሆነ እንደዚህ ሲሆን ግን በእውነት ደስ ይላል። ይኸው ድንገት ሳታስቡ የሆነ ነገር ሲሆን በስመ አብ ምርቃቱ፣ ደስ ምርቃቱ በእውነት እናንተም ይኸው እየተቀበላችሁ፣ አሜን። ከዚህ ወደ ቻት ላይ ያላችሁ ሰዎች እንደው ይሄ ሁሉ በእናንተ ነው የሆነው፣ እና ስታማክሩኝ ለነበራችሁ ሁሉ እግዚአብሔር ምርቃቱ ለእናንተም ያድርስላችሁ፣ አሜን። እናት ሰላም ነሽ? እንዴት ነሽ? ሁሉ ሰላም በዓል እንዴት ነው? ዳን፣ እነኚህ ነው የምትሸጫቸው ሃይላንዶቹን እ እሺ አሁንኛ ለበዓል ስጦታ ነበር ላንቺ፣ ግን አሁን ብንሰጥሽ እንዴት ይዘሽው ትሄጃለሽ? ጠብቂን፣ በቃ ይዘን መጣ ያዝላትና እቅ የቱ ጋ ነው? እዚህ ጋር ናቸው እነሱ ናቸው፣ ዛፉ ስር ይችኛው እዛ ኦኬ። ይሄበአል በቃ ይቀወጣል። ይኸው የሽንኩርት ነው፣ እንቁላሉን። መልካም በዓል እንግዲህ። አሚን አሚን። ሽምብራ አስጭለኝ። እንኳን ደረሰች እኛማ የሆነ ነገር አስበልሽ ነበር። ለባል ስጦታ? አዎ ለባል ስጦታ። እኛ ደግሞ ለባል ኤክስቼንጅ እናርግ። አንቺ ሽምብራ ሰጠሽን፣ እኛ ደሞ የሆነ ነገር እንሰጥሽ፣ አይሻልም? እዚህ ጋር የሆነ ነገር ያስፈልጋል። ሽንኩርቱ ነው ይሄ አምስት ኪሎ ዛይ ሲሆው እና መጨረሻ ደግሞ ዶሮ ታስፈልጋለች። ሽንኩርት ያለ ዶሮ ባዶ ታስቀምጫታለች

በዚህ አጋጣሚ ማለት ፈልገው ነገር ነበር በደንብ ያላልኩትና ይሄ ነገር እንዲሳካ ያደረጋችሁ ሁላችሁንም እግዚአብሔር ያክብራችሁ። መልካም በዓል ይሁንላችሁ። ለእናንተም በጣም ደስ የሚል ነገር ነው። አላሻችሁም እና ደግሞ አንዳንድ ነገር ከበድ ብሎ ያገኘኋቸው ነገሮች ፐብሊክ ላይ መቅረጽ በጣም ከባድ ነው፣ በጣም ከባድ ነው። አንዳንዶች ፊታቸው እንዲታይ የማይፈልጉ አሉ። እኛም በቻል ነው። በጣም ይሄ እንደ እርዳታ አይደለም እንደ እርዳታ አይደለም። የበዓል ስጦታ ለራንደም ሰው እንደሚሰጠው ነው። እንደዛ ነበር ለማድረግ የሞከሩ የነበረው እና አንዳንድ እሱ የከበረው ለመቅረጽ ይከብዳሉ። እኔም አክቹዋሊ እየከበረ ነበር እንደዚህ እየቀረጽኝ ሄጄ ትም ማለት አልቻሉ። ነገር ግን መግባት የነበረባቸው ፓርቶች አስገብቻለሁ እና አይ ሆፕ እነሱም ደስ ብሏቸዋል። ከዚህም ለተሻለ ነገር ለማድረግ ያብቃንና ይህንንም እያመሰገንን እናንተንም መልካም በዓል ይሆንላችሁ ለሁላችሁም፣ ከዓመት ዓመት ያደርሰን ትላልቅ ነገሮችንም ለማድረግ ያብቃል እና መልካም በዓል ሁላችሁን ምላለሁ። መልካም በዓል።